ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ ዳግም ተገናኝተናል። በምሳ ሰዓቱ የስፖርት የመረጃ ሰዓታችን ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዚህኛው ቻናላችን እንደተለመደው የተለያዩ የዝውውር ጉዳዮችን በስፋት እያነሳሳን ከእናንተ ጋር ቆይታን የምናደርግ ይሆናል። ዛሬም ትልልቆቹ የአውሮፓ ሚዲያዎች ስለ ትልልቆቹ የአውሮፓ ክለቦች ከጠዋቱ ጀምሮ ሲዘግቧቸው የነበሩ ስፖርታዊ ጉዳዮችን፣ የዝውውር ጉዳዮችን በስፋት እያነሳን ከእናንተ ጋር ቆይታን የማደርግ ይሆናል። ፎአርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎች አብራችሁኝ እንድትቆዩም ነው በአክብሮት የምጋብዘው። መልካም ቆይታ ከእኛ ጋር ይሆንላችሁ። የሊቨርፑልና የአርሰናል ኢላማ የሆነው አሌክዛንደር ኢሳክ ቀጣዩን ክለብ መርጧል። ባርሴሎና የአሌክዛንደር ኢሳክን ዝውውር ለማሳካት እየሰራ ነው። በስፔን የወጡ ዘገባዎች የኒውካስል ዩናይትድ አጥቂም በዚህ ክረምት ወደ ካምፕኑ ለመዘወር በንቃት እየገፋ መሆኑን ዘግቧል። የ25 ዓመት ወጣት በሴንት ጀምስስ ፓርክ ያለው የወደፊት እጣ ፈንታ እርግጠኛ አይደለም። በተለይም ኒውካስል ዩናይትድ በሚቀጥለው የውድድር ዓመት የቻምፒየንስ ሊግ ውድድርን መሳተፍ ማረጋገጥ ካልቻለ ኢሳክን ይለቃል ተብሎ ነው የሚጠበቀው። እንደ ኤልናሲዮናል ዘገባ ከሆነ አሌክዛንደር ኢሳክ ወደ ባርሴሎና መሄድ ስለሚፈልግ ከሁለቱ የአርሰናልና ና የሊቨርፑል አቅርቦቶችን ውድቅ ለማድረግም ሊዘጋጅ እንደሚችል ዘገባዎች ያሳያሉ። ሆኖም ግን የአሌክዛንደር ኢሳክ ዝውውር ለባርሴሎና ቀላል አይሆንም። ኒውካስል ለስዊድናዊው ቢያንስ 180 ሚሊዮን ዩሮ እንደሚፈልግ ተዘግቧል። ይህም ደግሞ ክፍያ ለባርሴሎና የፋይናንስ ጉዳዮች ትልቅ እንቅፋት ሊሆን እንደሚችል ይታመናል። ይህም ሆኖ የክለቡ ፕሬዚደንት ዮሀን ላፖርት የሮበርት ሌቫንዶውስኪ ተመራጭ የረጅም ጊዜ ተተኪ አድርገው የሚያዩት ድንቅ የፊት አጥቂን ለማግኘትም የሚቻለውን ሁሉ ለማድረግ ፈቃደኛ ነው ተብሏል። አሌክዛንደር ኢሳክ በ31 ጨዋታዎች 22 ጎሎችን ከመረብ ጋር በማሳረፍ አምስት ለጎል የሆኑ ኳሶችን አመቻችቶ በማቀበል በዚህ ውድድር ዘመን በምርጥ ብቃቱ ላይ ይገኛል። ሊቨርፑሎች አሌክዛንደር ኢሳክን የዳርዊን ኑኔስ ምትክ አድርገው በመመልከት ሁኔታውን እየተከታተሉ ነው። በታሳስ ወር ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ድንቅ ብቃት ማሳየቱን ተከትሎ ጄሚ ካራገር በስካይ ስፖርት ላይ በአሁኑ ጊዜ የፕሪምየር ሊጉ ምርጡ አጥቂም ብሎት ነበር። አሌክዛንደር ኢሳክ ከኒውካስል ዩናይትድ ስለመልቀቅ ምን አለ? በኖቬምበር ላይ አሌክዛንደር ኢሳክ ከሴንት ጀምስ ፓርክ ሊወስዱት ስለሚፈልጉ ቡድኖች ሲጠየቅ በስራዬ ላይ አተኩራለው። እኔ ስለ ዝውውር ወሬዎች ተናግሬ አላውቅም ወይንም ደግሞ አስቴትም ሰጥቼ አላውቅም። ስለ እኔ ብዙ ዓመታት ተወርተባል፣ ነገር ግን እኔ አይነካኝም ወይም አይመለከተኝም የሚል አይነት ሀሳብን ሰጥቷል። በኒውካስል ስላለኝ ሁኔታ አስቴት ሰጣለው። ከዚህ ምንም አይነት ችግር አጋጥሞኝ አያውቅም። እዚያ ባለው ስራ ላይ ሙሉ በሙሉ አተኩሬ ያለው እና ማስደናቂ የውድድር ዘመን ይኖረኛል ሲለም ነው የተዳመጠው። አሌክዛንደር ኢሳክ ንግግሮች በኋላ ተወካዮቹ በኒውካስል ዩናይትድ እየተበሳጩ ነው ለሚለው ጥያቄ ምላሽ ሲሰጥ እኔ ማለት የምችለው ነገር ብዙ መረጃዎችና አሉባልታዎች ብዙ ጊዜ ይወጣሉ። ያነበብኩት አብዛኛው እውነት አይደለም። ስለዚህም ስለ ሁሉም ነገር ማለት የምችለው ያንን ብቻ ነው ብሎ ነበር አሌክዛንደር ኢሳክ። ማንቸስተር ሲቲ በሚቀጥለው ክረምት የሪያል ማድሪዱን ኮኮብ በ30 ሚሊዮን ዩሮ ውል ለማስፈረም ይፈልጋሉ። እንደ ፌጂአስ ዘገባ ከሆነ ማንቸስተር ሲቲ የሪያል ማድሪዱን ሁለተኛ ግብ ጠባቂ የሆነው አንድሪያ ሉኒንን በክረምቱ የማስፈረም ፍላጎት አላቸው። ሲቲ ብዙ ቦታዎች ላይ ለውጦችን ለማድረግ እንደሚፈልግ የተነገረ ሲሆን አንድሪያ ሉኒን ከኢላማቸው አንደኛው ሆኖ ብቅ ብሏል። ኳሶችን የመመለስ ችሎታውና ፈጣን ምላሾቹ በብዙ ቡድኖች እንዲፈለግ ሲያደርገው፣ ማድሪድም ብዙ ጊዜ ከቲቦ ኮርቱዋ ሊያስቀድመው ይፈልግ ነበር። አንድሪያ ሉኒን በሳንቲያጎ በርናቢዩ ሁለተኛ ግብ ጠባቂ ሆኖ ቢታይም ከቅርብ ጊዜያት ወዲህ ግን ሲጫወት አይታይም። ዩክሬናዊው ባለፈው የውድድር ዘመን ለማድሪድ የአውሮፓ ቻምፒየንስ ሊግ ዋንጫን እንዲያሸንፉ ትልቅ አስተዋጽኦ ነበረው። አምና ባደረጋቸው 31 ጨዋታዎች 32 ጎሎችን ብቻ አስተናግደው 12 ጊዜ መረቡን ሳያስደፍርም ወጥቶ ነበር። በዚህ የውድድር ዘመን ባደረጋቸው ዘጠኝ ጨዋታዎች የተቆጠረበት 12 ጎል ብቻ ሲሆን አራት ጨዋታዎች ላይ ግቡን ሳያስደፍር መውጣት ችሏል። ሲቲ በመጪው የዝውውር መስኮት ጥያቄ ሊያቀርቡ ይፈልጋሉ። ማንቸስተር ሲቲ በቅርቡ የውድድር ዓመታት ያሳየው እድገት ተጫዋቹን እንዲፈልጉትም ማድረጓቸዋል። አንድሪያ ሉኒን ከፈረመ ኳሶችን የመያዝ ብቃቱ የሲቲ የመከላከል ብቃትና እይታንም ከፍ ያደርገዋል ተብሎ ነው የሚጠበቀው። ከላይ የተጠቀሰው ዘገባ ኤደርሰን ሞራይስ በኢትያድ ያለው እርግጠኛ ያልሆነ ወደፊት ቆይታን ተከትሎ ሲቲ አዲስ ግብ ጠባቂ እንዲያስፈርም ያነሳሳው እንደሆነም ተነግሯል። ይህ በእንዲህ እንዳለ የሲቲ ሁለተኛ ምርጫ ግብ ጠባቂ ስቴፈን ኦርቴጋ ፔፕ ጓርዲዮላን ማሳመን አልቻለም። ስለዚህም የሉኒን መፈረም በግብ ጠባቂው ክፍል ላይ ያለውን የውድድር ደረጃ ሊያሻሽል ይችላል። ኤደርሰን ሞራይስና ኦርቴጋ በኢትያድ ያላቸው ውልም በጁን 2026 ይጠናቀቃል። የ26 ዓመቱ አንድሪያ ሉኒን ሁለቱም በክረምት ለመልቀቅ ከወሰኑ ለሲቲ የመጀመሪያ ግብ ጠባቂ ቦታ ላይ ጥሩ የረጅም ጊዜ ተተኪም ሊሆን ይችላል። ሲቲዎች የአንድሪያ ሉኒን ፊርማን ለማግኘትም 30 ሚሊዮን ዩሮ ለመክፈል ፈቃደኞች እንደሆኑ ተዘግበዋል። ይህ ሪያል ማድሪድ ዩክሬናዊውን እንዲሸጥም ያሳምነዋል ተብሎ የሚጠበቅ ክፍያ ነው። አሁንም ሊማረባቸው የሚችላቸው አንዳንድ ነገሮች አሉ ብሏል ሚካኤል ሲልቬስተር። የቀድሞ የማንቸስተር ዩናይትድ ተጫዋች ሚካኤል ሲልቬስተር ሌኒ ዮሮ አቅሙ ከፍተኛ በመሆኑ ለታላቅነት ተዘጋጅቷል ብሎ ያምናል ፈረንሳዊው የአርሰናል ዊሊያም ሳሊባንና የሊቨርፑልን ኢብራሂማ ኮናቴን ተከትሎም ማደግ ይችላል ብሏል ሪያል ማድሪድ ባለፈው ክረምት ማንቸስተር ዩናይትድን ከመቀላቀሉ በፊት ሌኒ ዮሮን ለማስፈረምም ሞክሮ ነበር ሆኖም ግን ጉዳቱ በዚህ የውድድር ዘመን እድገቱ ላይ እንቅፋት አድርጎበታል። ሚኬል ሲልቬስተር ሲናገር በሊል በነበረው ቆይታም በብዙ ነገሮች የበላይ እንደሆነ አይተናል። ፓሱን ሲያገግምም እንዲሁ በአስደሳች መልኩ ከቡድን ጓደኞቹ ጋር ይጫወት ነበር። በሊል ጥሩ ጊዜ የነበረው በቅድመ ውድድር መጀመሪያ ላይ መጉዳቱ ያሳዝናል። ምክንያቱም በሚቀጥለው ዓመት በዩናይትድ ውስጥም ትልቅ ኃይልም ይሆናል ብዬ አስብ ነበር ብሏል። ሌኒ ዮሮ አሁንም ሲማር ሊማራቸው የሚችላቸው አንዳንድ ነገሮች አሉት። በእርግጥም እሱ የሚቀሩት ነገሮች አሉ። ሌኒ ዮሮ በጣም ብዙ እምቅ ችሎታዎች አሉት። ዊሊያም ሳሊባ እና ኢብራሂማ ኮናቴ ለፈረንሳይ ሲጫወቱ ስመለከት ሌኒ ዮሮ ለእኔ ከነሱ ቀጥሎ ምርጡ ነው። ማንቸስተር ዩናይትድ ሌኒ ዮሮን በጁላይ 2024 ከሌላ አስፈርሟል። በ62 ሚሊዮን ዩሮ ውልም ከተጨማሪ ክፍያ ጋር መቀላቀሉም የሚታወስ ነው። በተጨማሪ ሚካኤል ሲልቬስተር ሩበን አሞሪም በማንቸስተር ዩናይትድ ተጫዋቾን ከስራቱ ጋር እንዲላመድ እያስገደዱት እንደሆነና ይህም ነገር ክስተት ወይም ደግሞ ስህተት እንደሆነ ተናግሯል። አሰልጣኙ ነገሮችን ማስተካከል እንዳለበት ነው የሚያምነው። ሩበን አሞሪም በአሁኑ ጊዜ ተጫዋቾች በፍጥነት ከእሱ አጨዋወት ጋር እንዲላመዱ እያስገደደ ነው። ይሄ ነገር አይሰራም። እርግጥ ነው ተጫዋቾቹ አሰልጣኙ የሚፈልገውን ማሟላት አለባቸው። ዶርጉን አይተናል። ኳሱ ከሱ ጋር ሲሄድ ትክክለኛ በፎርሜሽን ውስጥም ለመጫወት የታሰበ ተጫዋች ነው። ነገር ግን ዲኤጎ ዳሎ ወይም ኑሱር ማዝራዊ በትክክል የሱን ሲስተም ሊተገብሩ እንደሚችሉ ግን እርግጠኛ አይደለሁም። ጥሩ አሰልጣኝ ነው ብዬ አስባለሁ። ሆኖም ግን የመጣበት ጊዜ የተሳሳተ ነው። በውድድር ዘመኑ መሀል ላይ መምጣቱ ሁልጊዜም ከባድ ነው። አሁን የተጫዋቾች የራስ መተማመንም ጠፍቷል። ስለዚህም አሰልጣኙ መፍትሄዎችን መፈለግ አለበት ብዬ አስባለሁ ሲልም ነው የተደመጠው። ባየር ሚኒክ ለወጣቱ ኮኮብ 40 ሚሊዮን ዩሮ እያዘጋጀ ነው። የፕሪሚየር ሊግ ላይ እስካሁን ከታዩ ተጫዋቾች መካከል አንዱን ለማስፈረም የባየር ሚኒክ ፍላጎት ከፍ እያለ መጥቷል። ጀስቲን ክላይቨርት ምርጥ የውድድር ዘመንን እያሳለፈ ነው። እናም በፕሪሚየር ሊግ ያሳየው እንቅስቃሴም በአውሮፓ ውስጥ ባሉ ትልቅ ክለቦችም ትኩረት እየተሰጠው ነው። የ25 ዓመቱ አጥቂ ራሱን በፕሪሚየር ሊጉ ከሚገኙ ኮኮብ ተጫዋቾች መካከል ያደረገ ሲሆን ሚኒክም ኔዘርላንድ ሚኒክም ተጫዋች ለመውሰድም እየተዘጋጀ ነው። በ26 ጨዋታዎች ያስቆጠራቸው 12 ግቦችና ያደረጋቸው አምስት አሲስቶችም ጃስቲን ክላይቨርት በመጪው የዝውውር ገበያ በባቫሪያን ፍላጎት የተነሳም በክረምት ስለመልቀቅ እያሰበ ነው። ባየር ሚኒክ እየተዘጋጀ ያለው አቅርቦትም ቦርንመዝን የሚያሳምን ይመስላል። ሆላንዳዊው በአንዳንድ እንግዲህ ሁኔታዎች ውስጥም ተጫዋቾቹን በቀላሉ ቀንሶ የሚሄድበት አቅሙ፣ ፍጥነቱና በተጋጣሚ ግብ ክልል ውስጥ የሚያሳየው ብቃት ለቦርንመዝ ቁልፍ እንዲሆንም አድርጎታል። ምንም እንኳን ቀደም ባሉት ጊዜያት እንደ ሮማና አርቢ ላይፕዚግ ባሉ ክለቦች ውስጥ መጥፎ ጊዜያትን ቢያሳልፍም በዚያ ውድድር ዘመን በከፍተኛ ደረጃ ለመወዳደር የሚያስፈልገውን ብቃት ግን እንዳለው አሳይተዋል። ባየር ሚኒክ የገበያው ድሎችን ለመጠቀም ሁልጊዜም በትኩረት የሚሰራ ሲሆን የጃስቲን ክላይቨርት መምጣት የማጥቃቱ ላይ ተለዋዋጭነትን እንደሚያመጣ ነው የሚያምነው። የጀርመኑ ክለብ ፊርማውን ለማግኘት 40 ሚሊዮን ዩሮ አካባቢ ያቀርቡ እንደሚችሉ ያምናሉ። ይህ የገንዘብ መጠን ለተጫዋቹ የሚገባም ይመስላል። ሁለገብነቱ በሁለቱም የአጥቂ መስመር ላይ መጫወት መቻሉ በወጣት ባለተሰጦችና ልምድ ባላቸው ተጫዋቾች ቡድኑን ለማጠናከር ለሚፈልገው ቡድን ይበልጥ አጓጊ ያደርገዋል። ሆኖም ግን ቦርነመስ ዝውውሩን ቀላል አያደርገውም። ትልቅ ኮንትራት ያለውና ከቦርነመስ ዋነኛ ኮከቦችም አንዱ እንደመሆኑ መጠን የእንግሊዙ ክለብ እሱን ለማቆየት ወይም ቢያንስ ሊሸጥ ካሰበ ደግሞ ዋጋውን ከፍ ለማድረግም ይሞክራል ተብሎ ነው የሚታሰበው። ባርሴሎና ወደ ካምፕኑ በቀጣዩ የውድድር ዘመን እንዲመለስ ለማድረግ እየተሰራ ነው። በዚህ ዓመት ግን አይመለሱም። ባርሴሎና የክለቡን 125ኛ ዓመት ለማክበር በህዳር 2024 ወደ አዲስ የታደሰው ካምፕኑ መመለስ ነበረበት። ነገር ግን እንደታሰበው አልሆነም። አሁን ላይ ከሶስት ወር በኋላ የተለየ ነገር የለም። አሁን ላይ ወደ ካምፕኑ መቼ እንደሚመለሱ ግልጽ አልሆነም። ክለቡና ፕሬዝደንቱ መመለሻቸው በዚህ ጊዜ እንደሚመጣ ቃል ገብተው ነበር። አሁን ላይ ግን ስምምነት የሚሆንበት እድሉ የለም። የመመለሻው ቀን በየካቲት ወር እንደሚያሳውቁ ቢጠበቅም ብሉ ግራናዎቹም የውድድር ዘመኑ ከማብቃቱ በፊት እንግዲህ ሞይጁክን ለቀው የመውጣት ፍላጎት እንዳላቸውና የሚያመቱ የመጨረሻ ጨዋታዎችን በካምፕኑ እንዲያስተናግዱ እየተሰራ እንደነበር በቅርብ ወራት ውስጥም ተዘግቦ ነበር። ሜይ 11 ቅዳሜ ሊደረግ የታቀረው የኤል ክላሲኮ ጨዋታ ባርሴሎና በአዲሱ ስቴዲየም ለማድረግ ይታቀር ነበር። የስቴዲየም የማስተናገድ አቅሙን ከፍ ለማድረግ እየተሰራ ሲሆን፣ ባርሴሎና ወደ ታደሰው ካምፕኑ ሲመለሱ በገቢ ረገድም ትልቅ ለውጥ ያመጣላቸዋል። ሆኖም ግን ስፖርት አሁን ላይ ባርሴሎና በካምፕኑ በዚህ ውድድር ዘመን ጨዋታዎችን የማስተናገድ ተስፋውን ቆርጧል ብሏል። የግንባታ ቡድኑ ሊማክ የሶስተኛውን ደረጃ ለመጨረስ ሲሞክር በሚቀጥለው የውድድር ዘመን መጀመሪያ ወደ ካምፕኑ መመለስ ሲችሉ እንደሆነ በእርግጠኝነት አይታወቅም። በሶስተኛ ደረጃ ላይ ያለው ስራ ገና ጅምር ላይ ነው። እናም ደግሞ ባርሴሎና ከሚቀጥለው የውድድር ዘመን በፊት ስቴዲየሙ ዝግጁ እንዲሆን ይፈልጋሉ። በስተ መጨረሻ መደሳቱ መዘግየቱ የክለቡን ፋይናንስን በእጅጉ የሚጎዳ እንቅስቃሴ ነው። ለዚህም በውድድር ዘመኑ በጀት በስቴዲየም ገቢ ላይ ከፍተኛ ጭማሪ እንዳለው ተናግሯል። ይህ ደግሞ በዚህ ክረምት በቡድናቸው ወጪ ኃይል ላይ ተጽዕኖ ይኖረዋል። የእግር ኳስ ዳይሬክተሩ ዴኮ ተጨማሪ ራስ ምታት ይፈጥርበታል ተብሎ ነው የሚታሰበው። በማንቸስተር ዩናይትድ እና በጆቫኒ ክዌንዳ መካከል ምንም አይነት ስምምነት የለም። ጆቫኒ ክዌንዳ በእግር ኳስ ውስጥ ካሉት ወጣት ባለተሰጦች አንዱ ነው። ይህም የበርካታ የአውሮፓ ታላላቅ ክለቦችን ፍላጎት እየሳበ ነው። በግራም በቀኝም ክንፍ መጫወት የሚችለው ሁለገቡ ተጫዋች ብዙ የእግር ኳስ ሰዎችን አስገርመዋል። ተጫዋቹ በዚህ ዕድሜው ትልቅ ብቃት ማሳየቱ ተፈላጊነቱን በእጅጉ ከፍ አድርጎታል ምንም እንኳን የቅርብ ጊዜ ወሬዎች ቢኖሩም በማንቸስተር ዩናይትድ እና በጆቫኒ ኩዌንዳ ወይም ደግሞ በስፖርቲንግ ሊዝበን መካከል ምንም አይነት ስምምነት የለም ዩናይትዶች ተጫዋቹ ላይ ጠንካራ ፍላጎት አሳይተዋል ነገር ግን እስካሁን ምንም አይነት ይፋዊ የዝውውር ጥያቄ አላቀረቡም ሩበን አሞሪም ተጫዋቹን ቢፈልጉትም ምንም አይነት ስምምነት ላይ አልደረሱም ለዚህ ነው የጆቫኒ ኩዌንዳ የዝውውር ፉክክር ክፍት ሆኖ የሚቀጥለው ሲሆን ሌሎች ትልልቅ ክለቦችም ሁኔታውን ቅርበት እየተከታተሉት የሚገኘው ማንቸስተር ሲቲ፣ ሊቨርፑል፣ ባርሴሎና ና ባየር ሌቨርኩዘን ሁሉም የጆቫኒ ኮንዳን እድገት እየተከታተሉ ነው። በተለይም ባርሴሎና ለወራት ሲከታተለው የቆየ ሲሆን ከወኪሉ ሆርጌ ሜንዴዝ ጋርም ተነጋግሯል። የስፔኑ ክለብ በተጫዋቹ አቅም ላይም በጽኑ በማመን የጆቫኒ ኩዌንዳን የወደፊት እጣ ፈንታም ከወኪሉ ሜንዴዝ ጋር የዝውውር እድልን ለማግኘትም በተደጋጋሚ ተነጋግረዋል። ተጫዋቹ በሚቀጥለው እርምጃ ከመመረጡ በፊትም ሁሉንም አማራጮች በጥንቃቄ ስለሚገመግም የተጣደፉ ውሳኔዎችን አላደረጉም። መጪዎቹ ወራትም ወሳኝ ይሆናሉ። ትልልቅ እንግዲህ ክለቦችም ግንኙነታቸውን ከተጫዋቹ ጋር ይቀጥላሉ እና በአውሮፓ እግር ኳስ ውስጥም በጣም አስደሳች ከሆኑት ወጣት ተጫዋቾች መካከልም አንዱን ለማግኘት ይፋለማሉ ተብሎ ነው የሚጠበቀው። የሳውዲ ክለቦች በዚህ ክረምት የአርሰናሉን ኮከብ ፊርማ ለማግኘት እየጣሩ ነው። በሳኡዲ አረቢያ በተካሄደው የእግር ኳስ አብዮት በርካታ የፕሪምየር ሊግ ክለቦች ተጫዋቾቻቸውን ያጡ ሲሆን አርሰናል ከተጫዋቾቻቸው አንዱን የሚያጣ ክለብ ሊሆን ይችላል። የሳኡዲ ፕሮሊግ ክለቦችም ክሪስቲያኖ ሮናልዶ፣ ካሪም ቤንዜማ፣ ሳዲዮ ማኔ፣ ኢንጎሎ ኮንቴ ና ሌሎችን ጨምሮ በዓለም እግር ኳስ ውስጥም ታላላቅ ስሞችን ማስፈረም ችለዋል። ከፕሪሚየር ሊግ ወደ ሳውዲ አረቢያ ቀናው የቅርብ ጊዜ ታላቅ ተጫዋች ጆን ዱራን ሲሆን በቀጣይ ክረምትም ብዙ የሚጠበቁ ዝውውሮች አሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነም የአርሰናሉ የክንፍ መስመር ተጫዋች ሊያንድሮ ትሮሳርድ በክረምቱ የዝውውር መስኮትም ወደ ሳውዲ ክለቦችም ለመሄድ ኢላማ የተደረገበት ነው። ቤልጅማዊው በዚህ ሲዝን በአርሰናል ቡድን ውስጥም ዋና ሰው ሲሆን፣ ከአርሰናል ምርጥ ተጫዋቾችም አንደኛው ነው። ቡካዮ ሳካና ጋብሪኤል ማርቲኔሊ በሌሉበት ሊያንድሮ ትሮሳርድ ለፕሪሚየር ሊጉ ክለብም ወሳኝ ተጫዋች ሆኖ ነበር። ባለፈው ክረምትም በሳውዲ ክለቦች በተጫዋቹ ላይ ፍላጎት ነበራቸው። ነገር ግን ሚኬል አርቴታ ተጫዋቹን በክለቡ ለማቆየት በመፈለጉ ትሮሳርድ ወዝ ሳውዲ አሊያም ደግሞ ቤልጅየም። አሁን በኤምሬትስ ስቴዲየም ከደረሰው የጉዳት ቀውስ በኋላ የበለጠ ጠቃሚ የሆነ ስለመጣ ስፔናዊው አሰልጣኝ ሚኬል አርቴታ ትሮሳርድን በክለቡ ለማቆየትም ውሳኔ ሊያደርግ እንደሚችል ነው የሚታመነው። የሳውዲ ክለቦች ተጨማሪ የአውሮፓ ተጫዋቾችን ወደ ቡርናቸው ለመጨመር እየፈለጉ ሲሆን ሊያንድሮ ትሮሳርድ እንደ ዋና ኢላማቸውም ለይተውታል። በዚህ ውድድር ዘመን ማብቂያ በኋላ ትሮሳርድ በአርሰናል ኮንትራቱ 12 ወራቶች ብቻ የሚቀረው ሲሆን አርሰናሎች ወደፊት ሕይወቱን መወሰን አለባቸውም። ትሮሳርድ ከብራይተን ክለቡን ከተቀላቀለ በኋላ ለአርሰናሎች በተለያዩ ቦታዎችም መጫወት በመቻሉ የቡርኑ ጠቃሚ ተጫዋችም ነበር። አርሰናል ተጫዋቹን ለመልቀቅ ከወሰኑ ልክ እነሱ ሁሉ ለገብ ተተኪ ማስፈረም ይኖርባቸዋል። እዚህ በቶተናም ኦትስፐርስ ዝርዝር ውስጥ አለ ብሏል። ፋብሪዚዮ ሮማኖ ወሳኝ የሆነውን የቶተናም የዝውውር መረጃን አጋርቷል። ቶተናም በከምት የዝውውር መስኮት የአማካይ ክፍላቸውን ለማጠናከር ይፈልጋሉ እናም የዝውውር ኢላማቸው ፖዲው ላይ ይተዋል። አንጌ ፖስት ኮግሉ ከዚህ ውድድር ዘመን በኋላ በቡድኑ ውስጥ ተጨማሪ ጥራትና ጥልቀትን ለመጨመር ይፈልጋል እናም የእንግሊዙን ኢንተርናሽናል አማካይ ለማግኘትም ይፈልጋሉ። የዝውውር ዜና ኤክስፐርቱ የሆነው ፋብሪዚዮ ሮማኖ እንደገለጸው ከሆነ ቶተንሃሞች የክሪስታል ፓላሱን ኮከብ የብሬቸ ኢዜን ከዝውውር ኢላማቸው አንዱ አድርገው ሆኖም ግን ፋብሪዚዮ ሮማኖ በተጫዋቹ የመልቀቅ አንቀጽ ውስብስብ በመሆኑ ስምምነቱ ለሰሜን ለንደኑ ክለብ መጨረስ አስቸጋሪ እንደሚሆን ይጠቁማል። ኤዜ በ2020 ከኩዊንስ ፓርክ ሬንጀርስ ክለቡን ከተቀላቀለ በኋላ የክሪስታል ፓላስ ወሳኝ ተጫዋች ነው። የኤዜ ብቃት በአንዳንድ የሊግ ታላላቅ ክለቦችም ጥብቅ ክትትል እየተደረገበት ሲሆን ከእነዚህ ውስጥም ቶትናም አንዱ ነው። ፋብሪዚዮ ሮማኖ ለጊቭ ሚ ስፖርት ሲናገር ኤዜ ከ2023 ጀምሮ በቶትናም ሆትስፐርስ ዝርዝር ውስጥ የሚገኛል። ሁልጊዜም በክለቡ ከፍተኛ ደረጃም ተሰጥቶታል። ነገር ግን የመልቀቂያ አንቀጹ በጣም ውድ ነው። ስለዚህም ደግሞ ስምምነቱ አስቸጋሪ ሆናል። ብዙ ክለቦችም እዚህ ላይ ፍላጎት አላቸው ሲልም የተናገረው። ቶተናም ሆትስፐርስ የፈጠራ ተጫዋቾችን ወደ ቡድናቸው ለመጨመር መፈለጋቸው ፖስት ኮግሎ በክለቡ የማጥቃት እግር ኳስን የመጫወት ፍልስፍናውን መቀጠልም እንደሚፈልግ ያሳያል። የክሪስታል ፓላሱን ኮኮብ የውል ማፍረሻን በተመለከተ መስራት ይችሉ እንደሆነ ወደፊት የሚታይ ቢሆንም እሱን ለማስፈረም ፉክክር ይገጥማቸዋል ተብሎ ግን ይጠበቃል። ቶተናም ሆትስፐርስ በተጨማሪም እንግዲህ የዝውውር መስኮቱ ማስፈረም ያልቻለውን የክሪስታል ፓላሱን ተከላካይ ማርክ ጉሂንም ማስፈረም ይፈልጋሉ። የጣሊያኑ ክለብ ዩቬንቱስ ከዚህ ቀደም ኤዜን ለማስፈረም ፍላጎት ነበረው እናም አማካዩ ዳግላስ ሉዊዝን ለክሪስታል ፓላስ ለማቅረብ ፍላጎት እንዳላቸው ነው ዘገባዎች እያሳዩ የሚገኙት። ኤድዋርዶ ካማቪንጋ ወደ ፈረንሳይ በመላክ ፖርቱጋላዊውን አማካይ ሊወስዱ ይችላሉ። ሪያል ማድሪድ በመጪው የዝውውር መስኮት ከፓሪሱ ቡድን ኮኮብ ተጫዋች የማስፈረም ፍላጎት አለው። ሪያል ማድሪድ ቡድኑን ለማጠናከርና የቶኒ ክሮስን ክፍተት ለመሙላት ጃኦኔቬስን ጥሩ አማራጭ አድርጎ ዓይኑን ጥሎበታል። ፍሎሬንቲኖ ፔሬዝ ወጣቱን ፖርቱጋላዊ ቡድኑ እንደሚያስፈልገው ተጫዋች ነው የሚመለከተው እናም ለፓሪሳን ጀርሜንም ኤድዋርዶ ካማቪንጋንና 20 ሚሊዮን ዩሮ አጓጊ ዋጋ ለማቅረብ ፈቃደኞች ናቸው። የአመቱ ዣኦ ኔቬስ በፓሪስ ሰንጀርሜን ጥሩ ብቃትን አሳይቷል። ከቤኔፊካ ባለፈው ክረምት ለማምጣትም ፓሪሳውያኑ 60 ሚሊዮን ዩሮ ፈሰስ አድርገውበታል። በሉዊስ ኤንሪኬ ስር የፓሪስ ሰንጀርሜኑ ኮከብ የሆነው ዣኦ ኔቬስ በቀላሉ ይለቃል ማለት ግን ከባድ ነው። በሉዊስ ኤንሪኬ መሪነት አማካዩ በ34 ጨዋታዎች ላይ ተሰልፎ አራት ግቦችንና ዘጠኝ አሲስቶችን በማበርከት ቁልፍ ተጫዋች መሆኑን አሳይቷል። ኳሱን የማሰራጨት ብቃቱና ታክቲካል አጫወቱም የነጮቹን ክለብ እይታንም ስቧል ይህም በመጪው የክረምት ገበያ ዝውውሩን ለማስጠበቅም እንዲመኙ ታደርጓቸዋል ነው የተባለው በአንጻሩ ከማቪንጋ በሪያል ማድሪድ ወሳኝ ተጫዋች ሆኖ ቆይተዋል ነገር ግን ክለቡ የዣኦኔቬስን መምጣት የሚመቻችለት ከሆነ ሊለቀው ፍቃደኛ ነው ይሁን እንጂ ዝውውሩ በፓሪሰን ጀርሜን ምላሽ ላይ የተንጠለጠለ ነው ምክንያቱም ልውውጥ ይፈልጉ እንደሆነ እስካሁን ስላላሳወቁ ነው የዝውውር ገበያው እየተቃረበ ባለበት በአሁኑ ሰዓትም በሁለቱ ክለቦች መካከል ሊኖር የሚችለው እንደደረደር በክረምት ብዙ ከሚባልላቸው ዝውውሮች መካከል አንዱ ሊሆን እንደሚችል ይታመናል። አትሌቲኮ ማድሪድ ለማርክ ኮሬላ ዋጋ አዘጋጅቷል። ስፔናዊው የግራ መስመር ተከላካይ የአትሌቲኮ ማድሪድ አዲስ ፍላጎት ነው። አትሌቲኮ ማድሪድ የግራ መስመሩን ለማጠናከር እየፈለገ ሲሆን ማርክ ኮሬላ ዋነኛ ኢላማቸው አድርገውታል። ሃቪ ጋላን ሙሉ ለሙሉ እንግዲህ አሳማኝ ባለመሆኑ ባለመሆኑና ሬኒልዶ ማልዳቫን ሊለቅ እንደሚችል በመታወቁ ዲየጎ ሲሞኔ የቼልሲውን ተጫዋች ተከታታይ ወይም ደግሞ ይህንን ተጫዋች መከታተል መጀመሩን የተገለጸው ተከላካይ መስመሩንም ለማጎልበት ጥሩ አካል አድርጎ ነው የሚመለከተውም። ከኮኮሬላ በዩሮ ከስፔን ጋር ያለውን ብቃትና በፕሪምየር ሊግ የሚያሳየው ወጥነት የአትሌቲኮ ፍላጎትን በሚገባ መሳብ ችሏል። የ26 ዓመቱ የመስመር ተከላካይ በጨዋታዎች ከፍተኛ እድገት አሳይተዋል። በመከላከል ስራዎችም እንዲሁ፣ በአጥቂ ሚናም አስተዋጽኦቹ የላቀ ነው። ከለንደኑ ክለብ ጋር ያለው ኮንትራት እስከ 2028 የሚያቆየው ሲሆን አትሌቲኮ በመጪው የዝውውር ገበያ ለማግኘትም ወደ 30 ሚሊዮን ዩሮ የሚጠጋ ዋጋ ሊያቀርብ ያለውን እድልም እየገመገመ ነው። ማርክ ኮሬላ በዘንዶ የውድድር ዘመን የቼልሲ ቁልፍ ተጫዋች ሲሆን ባደረጋቸው 30 ጨዋታዎችም አራት ጉሎችንና ሶስት አሲስቶችን አድርጓል። ከተለያዩ የታክቲክ እቅዶች ጋር የመላመድ ችሎታና በጨዋታው ውስጥ ያለውን ጥንካሬ ከሲሞኔ ፍልስፍና ጋር ይጣጣማል ሲሞኔ በቡድኑ ባህሪያትና ሁለገብነት ያላቸው ተጫዋቾችን ከመፈለጉ ማርኮ ኮሬላም ይህንን ነገር ይሞላል ተብሎ ነው የሚጠበቀው አትሌቲኮ በላሊጋና በአውሮፓ በከፍተኛ ደረጃ መፎካከሉን ለመቀጠል በእግራ መስመር በኩል መፍትሄዎችን ይፈልጋል የማርኮ ኮሬላ መምጣት ለቡድኑ ጥራት ያለው አስተዋጽኦም ግልጽ ነው አትሌቲኮ ማድሪድ በዓለም አቀፍ ደረጃ ራሱን ያረጋገጠ ተጫዋች ይፈልጋል። ድርድሩ ቀላል ባይሆንም ክለቡ በመጪው የውድድር ዘመን ለውጥ ሊያመጣ የሚችል ፊርማም የተከላካይ መስመሩንም ለማጠናከር ዝግጁ እንደሆነ ነው ዘገባዎች እያሰፈሩ የሚገኙት። ሩበን አሞሪም ከቡድን ውጭ እንደሚሆን ፍንጭ ከሰጠ በኋላ ተከላካይ ወደ ፖርቱጋል ሊመለስ ነው። ቪክተር ሊንድሎፍ በዚህ ክረምት ከማንቸስተርናትን ለመልቀቅ እንደሚፈልግ ታምኗል። ስዊድናዊው ኢንተርናሽናል ክለቡን እየተቀላቀለው በዦዜ ሞሪኒዮ ስር በ2017 ሲሆን ለዩናይትድ ከ ሰባ በላይ ጨዋታዎችን በአራት የተለያዩ አሰልጣኞች ስር ማድርጓል። ነገር ግን የቪክተር ሊንድሎፍ በ20425 ቆይታ አስቸጋሪ ነው። የቀድሞ አሰልጣኝ የኤሪክቴን ሀግና ሩበን አሞሪን በተደጋጋሚ ጉዳያት ምክንያት በርካተ ጨዋታዎች ላይ ግልጋሎቱን አላገኙም። በቅርቡ የ30 ዓመቱ ተጫዋች ማንቸስተር ዩናይትድ እንግዲህ በሜዳው ባደረገው የኤፌካፕ ካፕ ጨዋታ በሁለተኛው አጋማሽ ተቀይሮ ገብቶ ፍጹም ቅጣት መሳቱ ይታወሳል። ነገር ግን እንደ ፖርቱጋሉ ጋዜጣ ሪከርድ ዘገባ ከሆነ የሊንድሎፍ ፍላጎት ወደፊት ህይወቱ በፖርቱጋል መመለስ ነው። ሊንድሎፍ ከ8 ዓመታት በፊት ማንቸስተር ነትርን የተቀላቀለ ሲሆን ወደ ቤኔፊካ ለመመለስም እያሰበ ሲሆን፣ በክረምቱም ወደ ኢስታዲዮ አዳሉዝ የመመለስ ፍላጎቱ እየጨመረ ነው። የቤኔፊካው አለቃ ብሩኖ ላሽ በዚህ ክረምትም በክለቡ እንግዲህ የመሃል ተከላካዩን ይፈልገዋል ተብሎ ነው የሚታሰበው የኒኮላስ ኦታሜንዲ ኮንትራት በመጠናቀቁና አርጀንቲናዊ ወደ ሀገሩ እንዲመለስ እቅድ በመያዙ እንዲሁም ለቶማስ አሮሆና ለአንቶኒዮ ሲልቫ አዲስ ዋጋዎችን ለመቀበል በዝግጅት ላይ በመሆናቸው ሊንድሎፍ በአሰልጣኙ እቅድ ውስጥም በነፃ ወኪልነት መጥቶ ክፍተቱን ሊሞላ ይችላል። በኦልትራፎርድ ሩበን አሞሪም የራሱን አጨዋወት የሚተገብርበትን ዝውውር መስኮት ለማድረግ ወራትን እየጠበቀ ነው። ሩበን አሞሪን ባለፈው ሳምንት የቡድኑን ማሻሻያ ለማድረግም እቅዱን ይፋ አድርገዋል። ሁኔታው አስገራሚ ቢመስልም ሩበን አሞሪን በውድድር ዘመኑ ሲጠናቀቅ መቀጠል አለባቸው ብሎ ከሚያስባቸው ተጫዋቾች ጋርም እና ደግሞ ከሚለቁት ጋርም መነጋገሩን አስታውቆ እንደነበር ነው የሚታወሰው። ሶስቱ የስፔን ቡድኖች የፌራን ጁትግላን መመለስ እየፈለጉ ነው። ስፔናዊ አጥቂ በቤልጅየም ጥሩ ጊዜን እያሳለፈ ነው። እናም በርካታ የላሊጋ ክለቦችም ፊት መስመራቸውን በተጫዋቹ ለማጠናከር ከወዲሁ እያሰቡበት ነው። ፌራን ጁትግላ በቤልጅየም እግር ኳስ ጥሩ ብቃቱን አግኝተዋል። በክለብ ብሩሽ ካሉ ዋና ሰዎችም አንዱ ሆኗል። ስፔናዊው ለብሩሽ በሚያስቆጥራቸው ግቦችና አሲስቶች ያሳየው ብቃትም ለቡድኑ ትልቅ አስተዋጽኦ ሆነ አበርክቷል። በሳጥን ውስጥ ያለው ቀልጥፍና በጨዋታዎች ውስጥ ያለው አስተዋይነትና በጎልፊት ያለው ውጤታማነቱ የሱን ፊርማ ግምት ውስጥ በማስገባት የበርካታ የላሊጋ ክለቦችን ፍላጎትም ስቧል። የተጫዋቹ አቅም በቅርበት ከሚከታተሉት ቡድኖች አንደኛው ሪያል ሶሴዳድ ነው። ታኬፉሶ ኩቦን በሚቀጥለው ክረምት የሚለቁ ከሆነ የባስኩ ክለብ ጁት ግላን ሊያዘዋውሩ ይችላሉ። ጃፓናዊው ተጫዋች በቡርን ውስጥም ቁልፍ ሰው መሆኑ ቢሆንም እንግዲህ የወደፊት ዕጣ ፈንታው እርግጠኛ ባለ መሆኑ ክለቡ ፊት መስመሩን ለማጠናከር አማራጮችን እንዲፈልግ አድርጎታል። አዮሴ ፔሬስ ቢሰናበት እንደ ጥሩ አማራጭ የሚያዩ ቪያሪያል የተጫዋቹ አቅም ግምት ውስጥ የሚያስገባ ክለብ ነው። ጁት ግላ ከቪያሪያል ያጮት ዘይቤ ጋርም በትክክል ይጣጣማል። ይህም ጥራቱን ወደ ቡርና ያመጣል ተብሎ ነው የሚታሰበው። በመጨረሻም ሰቪያን ፍላጎቱን አሳይተዋል። የአንዳሉዥያኑ ቡድን ዶዲ ሊከባኪዮን ና አይዛክ ሮሜሮን የመቆየት እድሉ ጠባብ በመሆኑ የፊት አጥቂውን እንግዲህ ፍለጋ እንደቀጠለ ሲሆን፣ የካታላኑ ቡድን የአጥቂ መስመሩን ለመታደግም ጁት ግላን ጥሩ አማራጭ አድርገው ያስቡታል ነው እየተባለም የሚገኘው። ያት ወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፏድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታ ናድርግ ያለው በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ መረጃዎችን አካታን በስፋት የምንገናኝ ይሆናል። ፏድባሮ ፕሮግራሙን እየመራው ቆይታ ናደረጉ ቻናላችንን ላይክ እንዲሁ ደግሞ ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። በምሽቱ ደግሞ ሌሎች የዝውውር ጉዳዮቻችንን ይዘን በድጋሚ የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ በአክብሮት ተመኝ